ቀይ ባህርን ያንቀጠቀጠው የአሜሪካ ውሳኔ ለኢትዮጵያ ወደቡ አይቀሬ ሆነ፣ ፊሽካው ተነፋ። በመጨረሻም አሜሪካ እጅግ አስደሳች ውሳኔ ወሰነች። በቀይ ባህር ጉዳይ ታላቅ የምስራች ሰምተናል። ለኢትዮጵያ የዘመናት የባህር በር ጥያቄ ምላሽ ሰጠው። በምስራቅ አፍሪካ ሊነሳ የነበረውን እሳት የደፈነ ውሳኔ አሜሪካ በአምባሳደሯ ኤርቬን ማሲንጋ በኩል ወስናለች። ኢትዮጵያና ኤርትራን አፋጦ ወደ ታላቅ ጦርነት ያስገባው የኢትዮጵያ የወደብ ፍላጎት በስተመጨረሻም መልስ ያገኘ መስሏል። የኤርትራ ባለስልጣናት በቁጣ ነደዋል። ለመሆኑም የዓለም ልዕለ ሀያሏ አሜሪካ በኤርቪን ማሲንጋ በኩል ስለ ቀይ ባህር ውጥረት ምን ውሳኔ ወሰነች የሚለውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁ ያል ወደ መረጃው እናሸጋግራችሁ። ከኤርትራ የምናስመልሰው ትልቅ ንብረት አለን ስትል ኢትዮጵያ ኤርትራውያን ባለስልጣናትን እንደ ቋንጣ ያደረቀ አስደንጋጭ መርዶ ልካለች። እኛ ከጎረቤት ሀገር ኤርትራ የምናስመልሰው የኢትዮጵያ አየር መንገድ ገንዘብ ብቻ አይደለም፣ በገንዘብ የማይተመን የምናስመልሰው ትልቅ ንብረት አለን ስትል ነው በውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ በኩል መልእክቷን በወንበራቸው ላይ ለጃጁት የኤርትራ ባለስልጣናት የገለጸችው። ይህም አሰብን በሚመለከት የተላለፈ መልእክት ነው የሚሉ ትንታኔዎችን እንዲሰጡም አድርገዋል። ታዲያም ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት የአሜሪካ መንግስት እንደሚደግፈው በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በኩል ተገልጿል። ግንቦት 28 2017 ዓ.ም ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፈው አምባሳደር ኤርቪን ማሲንጋ አስታውቋል። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኑንም አምባሳደሩ አረጋግጠዋል። በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋራ በጋራ እንደምትሰራም ተገልጿል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባርበር ለማግኘት እንደምትሰራም በአጽንኦት መግለጻቸውም ይታወሳል። ኢትዮጵያ የባርበር ጥያቄዋን እንዲመለስ በሰላማዊ በጋራ ተጠቃሚነት ሰጥቶ በመቀበል መርህ እንደምትሰራ በተደጋጋሚ በጠቅላይ ሚኒስትር አብይ አህመድም ተገልጿል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢዚያ ጋራ ባደረጉት ቆይታ እንደገለጹት ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ትገኛለች። አገሪቱ ሰፊ የህዝብ ቁጥር ያላት እና ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደምትገኝ የገለጹት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንቢያ መኖሩንም አመላክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁሞ በሰላማዊ ና በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት እንደሚደግፈውም ተናግረዋል። አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ ለማስረገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋራ በጋራ ትሰራለች። ኢትዮጵያ ቀጠና ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑንም አመላክተው ከኢትዮጵያ ጋራ በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑንም አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩም ገልጸዋል። አሁን ግን በቀይ ባህር ቀጠና የሚመላለሱ የምዕራብ ዓለም ሀገራት መርከቦች የኢትዮጵያ ወታደራዊ እገዛ ስለሚሹ ወደ ቀይ ባህር መመለስ አለባት የሚል መደምደሚያ ላይ ደርሰው ኢትዮጵያን ወደ የባህር በር የምታገኝበት መንገድ ለማመቻቻት እየሰሩ እንደሆነም ነው የገለጹት። በፍጥነት ሀገራቸው ኢትዮጵያን ወደ ቀይ ባህር ዳግም መመለስ ይህን የአሜሪካን እርምጃ ተከትሎ የኤርትራ ባለስልጣናት እያበዱ ነው። የአፍሪካ ቀንድ ነገሮች በንፋስ ፍጥነት እየተቀያየሩ ነው። ማታ የነበረው ለጠዋት ጠዋት የተሰማው ለማታ መድረስ ብርቅ ሆኖ በቀጠለበትና የዓለም አይን ሁሉ ትኩረቱን የሩሲያ ዩክሬን ጦርነት ላይ ባደረገበት ቅስበት አሜሪካ ለኢትዮጵያ ታላቅ የምስራች አሰምታለች። በነገራችን ላይ ኢትዮጵያ የባህር በር እንድታጣ የተደረገው በከፍተኛ ሴራ እንጂ በአጋጣሚ አልነበረም። ኤርትራ ስትገነጠል ማን ነበር የደገፋት ብለን መጠየቅ እንችላለን። ሶሪያ፣ ኢራቅ፣ ታንዛኒያ፣ ሳውዲ አረቢያ፣ ግብጽና ሶማሊያ ከአረቡ ዓለም ጋራ ደግፈዋት ነበር። ከምዕራባውያን ደግሞ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጣሊያን ደጋፊዋ ነበሩ። እውቁ ኢትዮጵያዊ ምሁር ዶክተር ማሪ ታደለ አንድ ወቅት ባሳተሙት አርቲክል ዛሬ የኢትዮጵያ ወዳጅ የሆነችው የተባበሩት አረብ ኤሚሬት ኤርትራ ከኢትዮጵያ ለመገንጠል ስትፋለም ከፍተኛ ገንዘብ ትሰጥ ነበር። ኤርትራ ነጻ ሀገር መሆኗ ገና ሳይታወጅ ኤምባሲ በመክፈት ጭምር ከላይ የጠቀስናቸው ሀገራት ሀገራችንን ከቀይ ባህርን ለማግለል አብረው ዘምተውብን ነበር። ኢትዮጵያ የባህር በር አልባ መሆኗን ተከትሎ የአጠቃላይ የወጪ ገቢዋን ከ25 በመቶ እስከ 30 በመቶ ስትከስር 30 ዓመታት አልፈዋል። ይህ ያንገበግባል፣ ያማል፣ ያስቆጫል። ይህ የሆነው ደግሞ ኢትዮጵያና የኢትዮጵያ ህዝቦች ያላንዳች በደላቸው የባርበር አልባና ታሪክ አልባ እንድትሆን በሴራ የተፈጸመ ነው። ይህ ሴራ እሁን የሆነው ደግሞ ኢትዮጵያ በወለደቻቸው የአብራኳ ልጆች አማካኝነት ነው። እንዲህ ያለ የዘመኑ ውርጃ ኢትዮጵያን አክስሯታል፣ እንዲሁም ደግሞ አሳንሷታል፣ ጎትቷታልም። ከሶስት አስርት አመታት በላይ የባህር በር አልባ ሆና የቆየችው ኢትዮጵያ በቀይ ባህር በኩል የባህር መተላለፊያ ማግኘት አለብኝ የሚል አቋም በመያዟ ከኤርትራ ጋር ከፍተኛ ውጥረት ውስጥ ገብታ እንደነበረም ይታወቃል። አሰብ የኤርትራ ግዛትም አካልም አልነበረም። መጀመሪያውኑም ከመነሻው አሰብ የኢትዮጵያ ግዛት ነበር። ኤርትራ የሚባለው ሀገር ከመፈጠሩ በፊት አሰብ ነበር። ሩባቲኖ ኩባንያ ገዝቶት ነበር። ከ15 ዓመታት በኋላ ጣሊያኖች ኤርትራ የሚባል ሀገር ፈጠሩ። ከዚያም በኋላ አሰብን ወደዛ አጠቃለሉት። አጼ ሚሊኒክ ደግሞ ግዛታቸውን ለአለም ማህበረሰብ ሲያስታውቁ ግዛት ይሄ የሚሸፍነው ቀይ ባህር ድረስ ነው ብለዋል። የሀገሪቱ ውሳኔ በሰሜን ቀይ ባህር ነው፣ በደቡብ በኩል ኬንያ ነው፣ በምዕራብ ደግሞ እስከ ሱዳን ይደርሳል ብለው ለዓለም ማህበረሰብ አስታውቀዋል። በነገራችን ላይ አጼ ሚሊኒክ ሳያውቁት ነው ሱልጣን ኢብራሂም አሰብን የሸጠው። አሰብ በሱልጣን ኢብራሂም በአፄ ሚሊኒክ ስር ነበር። በእርግጥ በዚያን ጊዜ በኮሚኒኬሽን ችግር ምክንያት ነው ብዙ ቁጥጥር ባለመኖሩ አጼ ምኒልክ ሳያውቁ አሰብ የተሸጠው። ሽያጩ ደግሞ ትክክል አልነበረም። የኢትዮጵያ የባህር በር መዘጋት እኔ በኢትዮጵያ ላይ ከተፈጸሙ በደሎች ቁንጮ አድርጌ ነው የማዩ ሲሉም ዶክተር ያዕቆብ ወልደማርያም ከዚህም በፊት ገልጸውት ነበር። ኢትዮጵያ ከጅቡቲ ማግኘት የነበረባትን የባህር በር ስታገኝ እንዲሁም በተመሳሳይ ኤርትራ ስትሄድ ለመውጫ ሆነ ለመግቢያ ይጠቅማት የነበረውን የባህር በር ሳታገኝ መቅረቷ ልብ ያደማል። የኢትዮጵያ መንግስት የባህር በር ጥያቄ ሲያነሳ እሳትና ጭድ የሆኑት ኤርትራና ጅቡቲ አብሮታች ላይ ሲሉ እንደነበረም ይታወቃል። ፕሬዚዳንት ኢሳያስ አፈወርቂ ከጅቡቲ ጋር ያላቸው የራስ ዱሜራ ባለቤትነት ጥያቄ በሰላም ለመፍታትና በድጋሚ የኢትዮጵያን የባርበር ጉዳይ ለመድፈን አፈታ እየጠበቁ መሆናቸው እየተስተዋለ ነው። ሰውየው ኢሳያስ ከዚህም ባሻገር በጥልቀት በመሄድ የሰሜን ኢትዮጵያ ቅራኔዎችን በማጋጋል ሌላ ዙር ጦርነት ለማስጀመር እየዋተቱ ስለመሆኑ መልእክቶች አሉ። ይሁን እንጂ የጨዋታው ካድሮች በሙሉ በኢትዮጵያ እጅ የሚገኙ እንደመሆኑ መጠን መንግስት የተለየ የባለሙያዎች ቡድን አ። ተቋቁሞ እየተማከረ ጨዋታውን ቢያካሄድ ድል ያገኛል። በቀጠናው አሜሪካ አዲስ ልታራምድ ባቀደችው እርምጃ ኢትዮጵያ ወደብ እንዳታገኝ ከጠላቶቿ ጋር ስታብር ለነበረችው ጅቡቲ ግን ትልቅ መርዶ ይዞባት እንደመጣም እየተነገረ ነው። ኃያላኑን በጉያ ታቅፋ ያለችው ከምዕራብ ዓለም እስከ ኤዥያ ሀገራት ድረስ በተንጣለለው ባህር ኃይሏ አስማምታ የያዘችው ምጥጥያዋ ጅቡቲ እነሆ የምስራች ስትል የምስራቅ አፍሪካ ስለደሳት መብረድ አለበት፣ እኔ ወደብ እሰጣለሁ ስትል የውሸትና የሴራ ተባባሪነትን ያሳየ ተግባር በኢትዮጵያ ላይ ፈጽማ እንደነበረም ይታወቃል። የባህር በር የማግኘት ጉዳይ የብሔራዊ ጥቅም አንዱ አካል አድርጋ እየሰራች የምትገኘው ሀገራችን ኢትዮጵያ ከቀጠናው ሀገራት ጋር ትብብር በመፍጠር ተጠቃሚነቷን ለማረጋገጥ ጥረት እያደረገች ነው ሲሉ የጠቅላይ ሚኒስቴሩ የብሔራዊ ደህንነት አማካሪ ሚኒስቴር ዴታ ዶክተር ቀነ ያደታ ተናግረዋል። በጂኦግራፊያዊ አቀማመጣችን፣ በሕዝብ ብዛታችንና በታሪካችን የባህር በር ማግኘት ይገባናል ያሉት አማካሪው፣ ሁሉም ኢትዮጵያውያን ያለምንም ክፍፍልና ልዩነት በመተባበር የጀመርነው የባህር በር አጀንዳ ወደፊት ማስኬድ አለብንም ብለዋል። በሰላማዊ መንገድ ምላሽ እንዲገኝ ኢትዮጵያ እየሰራችበት የሚገኘው የባህር በር ጥያቄው ተቀባይነት እንደሚኖረውም ገልጸዋል። ኢትዮጵያ በቀይ ባህር ቀጠና ከሚገኙ ሀገራት ጋር ረዥም ዘመን ያስቆጠረ የታሪክ፣ የባህል የእምነትና የቋንቋ ግንኙነት እንዳላት የተናገሩት ደግሞ በሕዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ናቸው። ከሰሞኑ የውጭ ጉዳይ ኢንስቲትዩት ያዘጋጀው ሶስተኛው የቀይ ባህር ቀጠና ውጪ ፖለቲካዊ ፎርም ቀይ ባህርና በኤደን ባህረ ሰላጤ ዙሪያ ትኩረት እያደረገ ሲሆን የባህር በር ጉዳይ የኔም ጉዳይ ነው የሚል አጀንዳ ወዳጅም ጠላት የሚወቀው መድረኩ ወሳኝ ምክክርና ውይይት የተካሄደበት መሆኑን ዋና ዳይሬክተሩ ጀፋር በድሩ አንስተዋል። ውድ የቻናላችን ተከታታዮች፣ የዛሬው ዝግጅታችን ይሄን ይመስል ነበር ባደረስናችሁ መረጃ እንደ ተደስታችሁበት እና ስለዚህ ቀይ ባህርን ያንቀጠቀጠው የአሜሪካ ውሳኔ በቂ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን።